የብሔራዊ ፓርኮቻችን ስነ ውበቱ፣ በውስጡ ያሉት የዱር እንስሳት ሀብቶች፣ የእጽዋት ስርዓተ ምህዳር በአጠቃላይ የተፈጥሮ ሀብታችንን መጠበቅ ለሕይወታችንም ለአካባቢያችንም ለሁሉ ነገራችን በጣም አስፈላጊ ነው። የዱር እንስሳትን መጠበቅ የህሉናችን መሰረት ነው። ስለዚህ ፓርኮቻችን ይህንን ለሁሉናችን መሰረት የሆኑትን ነገሮች እየጠበቀ ይገኛል። ሁላችንም ኢትዮጵያውያን በየአካባቢያችን የተፈጥሮ ሀብትን መንከባከብ፣ መጠበቅ፣ ጠብቆ ደግሞ በአግባቡ ጥቅም ላይ ማዋል አስፈላጊነትን ተገንዝበን የተፈጥሮ ሀብታችንን እንጠብቅ። ዚስ ሪችነስ አንድ ቢውቲ ዛት ኔቸር ሃዝ ጊቭን ቱ አስ በጋራ ሁላችን ተቀናጅተን ተባብረን በአካባቢ ያሉትን ደኖችና ፓርኮች እንዲጠብቅና እንዲከባከብ ፓርኮቻችን ተስፋ ይኖራቸዋል። አያመልጡንም ከዚህ በኋላ የሚል እምነት አለን። So let's preserve it together because it's not only important for Ethiopia, it's important for Africa and the world. ስለዚህም ሁላችንም ኢትዮጵያውያን በያለንበት በአካባቢያችን ያሉትን የዱር እንስሳትን በመንከባከብና በመጠበቅ እንትጋ። ያልተረዳው እንዲረዳው ያላወቀውም እንዲያውቀው ተጥሯል። ተፈጥሮና የተፈጥሮ በረከት አይነትና ብዛት አይናዋጅ እስኪሆን ትውልድም ጠብቆ ለትውልድ እንዲያሻግረው እየተለፋ ይገኛል። በኢትዮጵያ የዱር እንስሳ ጥበቃ ባለሥልጣን ሥር የሚገኘው የኮሚዩኒኬሽን ጉዳዮች ዳይሬክቶሬት ሥራው ይህና ከዚህ የሚላቀ ጥረትን እየጠየቀ ነበር። የተቋሙን ተግባርና ኃላፊነት በማስተዋወቅ የጥበቃና የቁጥጥር ስራዎች ወይም ደግሞ የልማትና ጥበቃ ስራዎች ወደ ሕዝብ ወርደው ወይም ደግሞ ወደ ሕዝብ ላይ ሰርጸው የግንዛቤ ለውጥ እንዲያመጡ እና ተፈጥሮ ሀብቶቻችን የማህበረሰብ ህልውና እንዲያገኙ የኮሚዩኒኬሽን ጉዳዮች ዳይሬክቶሬት ዘርፈ ብዙ የመረጃ የማድረስ ስራዎችን ይሰራል። መረጃዎችን ወደ ማህበረሰብ ሲያደርስ ብቻውን አይደለም። ከተለያዩ ተቋማት፣ ከተለያዩ አጋር አካላት፣ ከተለያዩ ባለድርሻ አካላት ጋር በመሆኑ፣ ከነዚህ ውስጥ ደግሞ ሚዲያዎቹ የራሳቸው የሆነ ቁልፍ ሚና አላቸው። ሚዲያዎቹ በመጠቀም በተለያዩ የሀገራችን ቋንቋዎች ተደራሽ በማድረግ ከፍተኛ የግንዛቤ ማስጨበጫ ስራዎችን እንዲሁም ተፈጥሮ ሀብቶችን የማስታወቅ ስራዎችን የኮሚኒኬሽን ጉዳዮች ዳይሬክቶሬት በመስራት ላይ ይገኛል። ከቅርብ ጊዜ ወዲህ የተሰሩ ስራዎች ሰፊ ናቸው። እንደ ዋና እንኳን ባለፉት አምስት ዓመታት ጊዜ ውስጥ የተሰሩትን መነሻ አድርገን ብናይ የተቋሙን ብራንድ ከመቀየር በኋላ እሱ ራሱ አንድ ስራ ነው። እስከተቀየረ በኋላ እንግዲህ በርካታ ስራዎችን መስራት ተችሏል። ማስታወቅ ስራዎች በህትመት ሚዲያ፣ በኤሌክትሮኒክስ ሚዲያ፣ ሶሻል ሚዲያ እና ሌሎች ሚዲያዎች ላይ ከፍተኛ ስራዎችን መስራት ችለናል። በዛም ውጤት እንዳመጣን እምነት አለን። ትልልቅ ውጤቶችም ተገኝተዋል። ፕሪንት ሚዲያም በብዛት እንሰራለን እኛ በመጽሔት በብሮሽር ፖስትካርድና ፖስተሮች የሚታተሙ በርካታ ቦታዎች የሚደርሱ አለ በመላው ኢትዮጵያ በብሔራዊ ፓርኮች ባሉባቸውን በሌሎችም ቦታዎች የሚደርሱ ህትመት ውጤቶች አሉን። ከዛ ውጭ እንግዲህ ወጣ ወረድ እያለ አንዳንዴ ዳውን እየሆነብን የተቸገር ነው፣ ዌብሳይት ነው። እሱም ሆኖ ግን ከዌብሳይታችን በቅርብ ጊዜ ስራ ይጀምራል። ሶሻል ሚዲያዎች ላይም ኢንጌጅድናን በርካታ ሶሻል ሚዲያ ተከታዮች አሉን። እሱ ላይ ስራ እየሰራ እንገኛለን። ኢትዮጵያ ዱር እንስሳት ዘርፍ ላይ የኮሚኒኬሽን ወይም ደግሞ በተለይ ከሚዲያው ጋር ተያይዞ የተሰራ ያለው ነገር እንደ ሀገር በተለይ በዘርፉ ላይ ያለውን ግንዛቤ ከመለወጥ አንፃር ከፍተኛ አስተዋጽኦ አድርጓል፣ የሚል ምልከታን ያለኝ እኔ እንደ አንድ የዘርፉ ባለሙያ ማለት ነው። ይህን የምንልበት ዋነኛው ምክንያት በተለይ በዚህ በተቋማችን የኮሚኒኬሽን ክፍል ወይም ዳይሬክቶሬት የሚሰራው በተለይ ከተለያዩ ሚዲያዎች ጋር የሚዘጋጁ የተለያዩ የፕሬስ ኮንፈረንሶች፣ በሚዲያ የሚተላለፉ የተለያዩ የጥበቃ ቦታዎቻችን ዶክመንተሪዎች፣ ልንለው እንችላለን የተለያዩ ኢቨንቶች ህብረተሰባችን ጋር ያለውን በዘርፉ ላይ ያለውን ግንዛቤ በእጅጉ ለውጦታል የሚል እምነት አለኝ። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ትልቅ ሀገራዊ ኃላፊነት ተጥሎበታል። በኮሚዩኒኬሽን ጉዳዮች ዳይሬክቶሬቱ በኩል ታዲያ ባለሙያዎቹ የዱር እንስሳቱን፣ ብሔራዊ ፓርኮችን፣ የጥበቃ ስፍራዎችን ብዛ ሕይወቱን የማስተዋወቅና የማሳወቅ ኃላፊነት በእነርሱ ላይ ተጣለ ነበር። እናም ይህን እውነት ወደ ተግባር ለመለወጥ መድረሻ መንገዶች አላጡም። መረጃን ማደራጀት አንዱ ጉዳይ ነው። በርካታ የህትመት ውጤቶችን በመጠቀም አጫጭር መልእክት አዘል የሆኑ ማቴሪያሎችን ፕሪንት አውት በማድረግ ለተለያዩ የህብረተሰብ ክፍሎች በማድረስ በተጨማሪም የግንዛቤ ማስጨበጫ ስራዎችን ይሰራል። እንዲሁም የተለያዩ የማህበራዊ ትስስር ገጾችንም በተቋሙ ስም በመክፈት እና በማህበራዊ ትስስር ገጾች አጫጭር መልእክቶችን ተቋማዊ እንቅስቃሴዎችን የስራ እንቅስቃሴዎችን በዜና መልክ በመልእክት መልክ ተደራሽ በማድረግ ተቋማዊ ሚናው ተቋማዊ ተልእኮው የተሳለጠ እንዲሆን ኮሚኒኬሽን የራሱን ሚና በመወጣት ላይ ይገኛል። በዋናነት መረጃን ከተቋሙ ወደ ህዝብ፣ ከህዝብ ወደ ተቋሙ በማምጣት መረጃ አቀባይ መረጃ አድራሽ በመሆንም በመስራት ላይ ይገኛል። ኮሚኒኬሽን ጉዳዮች ዳይሬክቶሬት በነባራዊ ሁኔታ የንባብ ትንሽ የቀዘቀዘ ይመስለኛል። ሰው አጫጭር መረጃዎችን ቶሎ ቶሎ በሶሻል ሚዲያ ከማግኘት ላይ ዲፔንድ ሆኗል። ስለዚህ ሞር ፎከስ የሚደረገ ያኛው ሆናል። ግን ስቲል እሱንም ሆኖ እኛ መጽሄቶች እናተማለን፣ ብሮሸሮች እናተማለን፣ ፖስተርና ፖስትካሮች እንደዛው እናተማለን። ያን የምናደርግበትን አካሄድ ግን እኛም ከጊዜ ወደዚህ ወደ ጊዜ እየቀየር ነው ማጥሰናል፣ ምን አይነት ስልት መጠቀም ነው። መጽሄታችን ላይ ረጃጅም ጽሁፎች አይቀሩም አጫጭር የሆኑ ጽሁፎች፣ ሰዎች ታሪክ ይወዳሉ። ስለዚህ ቀደም ብለው ከዚህ በፊት ተቋሙ ላይ ሲሰሩ የነበሩ ልምድ ያላቸው ሰዎች ሙያቸውን እንዲያካፍሉ አጫጭር በሆኑ የአቀራረብ ስልቶች እሱን መጽሄታችን ላይ ማካተት ጀምረናል። ከዛ በተጨማሪም ደግሞ ብሔራዊ ፓርኮችን የሚያስተዋውቁ ለምሳሌ ያሏቸው የእጽዋት አይነት፣ የዱር እንስሳት አይነት፣ አዋፍ ለብቻቸውም ይከፍለን ማለት ነው። በየስፔሽሱ ምን ምን አይነት ሀብቶች አሉ በብሔራዊ ፓርክ ውስጥ የሚለውን አንድ ብሔራዊ ፓርክ ወይ ሁለት ብሔራዊ ፓርክ መርጠን እናስተዋውቃለን። ይህን አይነት ዘዴ በመጠቀም ህትመታችንን እናዘጋጃል ማለት ነው። የዱር እንስሳት ጥበቃ ቦታዎቻችን ለዘመናት ከብዙዎቻችን ስውር ነበሩ። ምክንያቱም ብዙም አይተዋወቁም። አብዛኞቻችን እንደምናውቀው ዱር እንስሳትን ምናልባት ካጋጠሙን በተለይ የተመረጡ የተለዩ የዱር እንስሳቶችን ወይ ካየናቸው ወይ መግደል ወይ ማሳደድ ነበረ ትልቁ የነበረን ምልከታ። አሁን ባለው ነባራዊ ሁኔታ ግን ከጥቃቅን የዱር እንስሳት ጀምሮ እስከ ትልቁ የዱር እንስሳት ድረስ ህብረተሰባችን ጋር ያለው ግንዛቤ በመለወጡ ኢቨን ህብረተሰቡንም እየጎዱ ቀጥታ ለተቋማችን ነው ሪፖርት የሚያደርጉት ወይ ደግሞ በየደረጃው ላሉ ፓርኮቻችን ነው ሪፖርት ማድረግ ደረጃ ላይ የተደረሰው። ይሄ እንግዲህ ዝም ብሎ የመጣ አይደለም። በተለይ በተለያዩ ሚዲያዎች እየተሰሩ ያሉ ነገሮች ወይም እየተሰሩ ያሉ የማስገንዘብ የማሳወቅ ስራዎች ያመጡት ለውጥ አንዱ አካል ነው ብሎ ማንሳት ይቻላል እና በተለይ ኮሚኒኬሽን ዘርፉ ላይ ተቋማችን እያደረገ ያለው በተለያዩ አጋጣሚዎች ከፋና ጋር በተለይ በየሳምንቱ የሚተላለፈው ቋሚ ፕሮግራም ሰዎች በቋሚነት የሚመለከቱት ፕሮግራም ነው ብሎ ማንሳት ይቻላል። ይሄ በራሱ ያመጣው ለውጥ በቀላሉ የሚገመት አይደለም። ማህበረሰባችን ያለውን የተፈጥሮ ጸጋ አውቆና ጠንቅቆ ተረድቶ የድርሻውን ይወጣ ዘንድ ትላንት ከዛሬ የተሻለ መሆኑን የሚያምኑት የተቋሙ የህዝብ ግንኙነት ባለሙያዎች ከመገናኛ ብዙሃን ጋር የመስራቱን ሚስጥር በተግባር ፈጥተዋል። ህትመትና መሰል ዘዴዎችም አልጠፋቸውም። ቀጣይነት ባለው መልኩ መረጃዎችን ለማህበረሰቡ ለማድረስ ሲባል የራሱ የተቋሙ ሳምንታዊ የቴሌቪዥን ፕሮግራም አለው። ይህ ሳምንታዊ የቴሌቪዥን ፕሮግራም አንዱ በፋና ብሮድካስቲንግ ኮርፖሬት የሚተላለፍ ነው። በየሳምንቱ ቅዳሜ የዱር ህይወት በሚል የሚተላለፈው ፕሮግራም ሰፊ ሽፋን ይዞ ይገኛል። ላለፉት አንድ ዓመት ከአስር ወር አካባቢ በተለያዩ ተቋማዊ ጉዳዮች እንዲሁም በብሔራዊ ፓርኮች እና የዱር እንስሳት ጥበቃ ቦታዎች ዙሪያ ላይ ያሉ ባሉ ጉዳዮችን ትኩረትን አድርጎ ሲሰራ የቆየ ነው። እንደሚታወቀው ባለስልጣኑ አስራ አንድ ብሔራዊ ፓርኮች እና ሁለት የዱር እንስሳት መጠለያዎችን ቢያስተዳድርን፣ ነገር ግን የቴሌቪዥን ፕሮግራሙ ግን ሁሉንም የጥበቃ ቦታዎችን ተደራሽ በማድረግ ወደ ህዝብ አይንና ጀሮ እንዲደርሱ የራሱን አስተዋጽኦ አድርጓል። ይህንንም ኮሚኒኬሽን ጉዳዮች ዳይሬክቶሬት በዋናነት የጋራ እቅድ በማዘጋጀት የጋራ ፕሮግራም በመንደፍ እነዚህ ተፈጥሮ ሀብቶች በተለያዩ ጥበቃ ቦታዎች ውስጥ የሚገኙ ተፈጥሮ ሀብቶች ተፈጥሯዊ ገጽታቸው ምን እንደሚመስል አንድ ሁለቱም፣ ደግሞ በሰው ሰራሽ ጫና አማካኝነት እየደረሰባቸው ያሉ ጫናዎችን ከማሳየት አንፃር፣ እንዲሁም የተፈጥሮ ሀብቱ እዛ በመኖሩ ያለው መልካም አጋጣሚ እና ለአካባቢ ማህበረሰብ ያለው ኢኮኖሚ አስተዋጽኦ የማህበረሰቡ ተጠቃሚነት ከማሳደግ አንጻር ያላቸው ሚና በተመለከተ ለማህበረሰቡ ሲደርሱ ቆይተዋል። እንግዲህ ይህንን ህትመት አዘጋጅተን ዝም ብለን እኛም ጋር ለሚቀመጠው እኛ ጋር የሚመጡ ደንበኞች መጽሔቶቹን እንዲደርሷቸው እናደርጋለን። ከዛ ባሻገር ግን መጽሔቶቹን አዘጋጅተን ብሔራዊ ፓርኮቹ በሚገኙበት ቦታዎች በሙሉ ተደራሽ እንዲሆኑ እናደርጋለን። ከዛ በተጨማሪ ሆቴሎች ላይ የቱሪስት ዴስቲኔሽኖች ላይ ሌሎችም የቱሪስት ዴስቲኔሽኖች ላይ እነዚህን ዶክመንቶች እየወሰድን ተደራሽ እንዲሆኑ እናደርጋል። በተጨማሪም ትምህርት ቤቶች ላይ ተደራሽ እንዲሆኑ እያደረግን እንገኛል። ከዛ ባሻገር ግን ፖስተሮች እና ፖስት ካርዶች የበለጠ ካቺ ናቸው። አንደኛ ቀላልና ፈጣን መልእክት ነው የሚሰጡት። ለምሳሌ አንድ ሰው ዝሆን ፎቶ ያያል በጨበራ ጭርጭራ ብሔራዊ ፓርክ ሚል የኢትዮጵያ መሆኑን ሲያቅ ኢትዮጵያ ውስጥ ዞን አለ እንደና የሚሉ ሰዎች አሉ። ስለዚህ በየ ይሄን እንዲህ አይነት ፖስተሮችን በአዘጋጅተ አድሬስ ባደረግበት ቦታ ሁሉ ህብረተሰቡ አትሊስት አንድ ነገር መረጃ እየደረሰው ነው ማለት ነው። ጥሩ ምሳሌ ማንሳት ይቻላል። በተለይ ሚዲያዎቻችን ህዝቡ ጋር ተደራሽ አድርገ ህዝቡ ላይ ወይም ደግሞ ሌሎች ጥበቃ ቦታዎች ላይ ተጽዕኖ አሳደሩ ብለን የምናስባቸው ፕሮግራሞችን ማንሳት ይቻላል። ለምሳሌ በስንቅላ ቆርኬዎች መጠለያ ከኢትዮጵያ ዱር እንስሳ ጥበቃ ቦታዎች ውስጥ የሚለይበት የራሱ የሆነ ባህላዊ ሴትን ተከትሎ የሚጠበቅበት አግባብ ነበረ። ያንን እንግዲህ በገዳ ስርዓቱ በተለይ የዱር እንስሳን ወይም ደግሞ የሀገራችን ብቻ የሆነውን ብርቅዬ የሆነ የስዌን ቆርኬ የራሱ ጎሳ አባል አድርጎ መሰየሙና ለዛ ጥበቃ ደግሞ አስተዋጽኦ ማድረጉ በተለያየ መንገድ በሚዲያዎች በመተላለፉ ዛሬ ላይ ያ ስርዓት አብጃታ ላይ ተግባራዊ ሆነው ውጤት አምጧል። ተመሳሳይ በዚህ ዓመትም ወደ ባቢሌ ዝሆኖች መጠለያ ላይ ያለውን ትልቁን ተግዳሮት ለመፍታት እንቅስቃሴዎች ተጀምረዋል ማለት ነው። ይሄ እንግዲህ በዚሁ በኮሚዩኒኬሽን አማካኝነት ወይም በኮሚዩኒኬሽን የስራ ክፍል ዶክመንተሪው ላይ ተሰርቶበታል፣ በተለይ በአብያታ ላይ የተካሄደውን ስነስርዓት በተመለከተ። ይሄ እንግዲህ በቀጣይ ህብረተሰቡን በማስገንዘብ ዘርፉ ላይ ያለውን ፈተና ከመፍታት አንጻር በሚዲያዎቻችን ወይም ደግሞ በህዝብ ግንኙነቱ አማካኝነት ህዝቡ ጋር ባይደርሱ ኖሮ የቆርኬውም ህልውና ምናልባት የተወሰኑ ባለሙያዎች ላይ ብቻ ተንጠልጥሎ ይቀር ወይም አሁን ያለው ባህላዊ ሴቶቻችን ለዱር እንስሳ ጥበቃ የሚያበረክተው ሚና ተዳፍኖ ይቀር ነበረ። የባለሥልጣን መስሪያ ቤቱን ቁመናና ተግባር በርካቶች እምብዛም ግንዛቤው ባልነበራቸው ሌሎች ባለድርሻ አካላትም ዕውቀቱ ባልተፈጠረላቸው ወቅት መረጃ እየሰጠ የሕዝብ ግንኙነት ባለሙያው ሙያውን ያሳድግ ዘንድ ራሱን እያበቃ ዛሬ ላይ ተገኝቷል። ተቋሙ ስለመኖሩ የማያውቁ ብዙሀን የኢትዮጵያን ማህበረሰብ ክፍል ነበረ እ ግን የህግ አካላት ብለን የምንላቸው አካላት እንኳ የዱር እንስሳት ለምን ይጠበቃል አይነት ጥያቄ የሚነሳ ነበረ። በተቻለ መጠን ግን በተገኙ አጋጣሚ ሁሉ ተቋሙ በሚችለው አቅም ከአጋሩ አካልም ከባለድርሻም እንዲህ ከአካባቢ ማህበረሰቡና ከዞን በወረዳ በክልልም ከሚገኝ የመንግስት አስተዳደር አካላት ጋር በጋራ በመሆን በተሰሩ የግንዛቤ ማስገበጫ ስራዎች፣ በተከናወኑ የንቅናቄ መድረኮች፣ በተሰሩ የሚዲያ ስራዎች እንዲሁም በተሰራጩ ማስታወቂያዎች የምንበል አንደኛው አካል ስለሆነ ማለት ነውና የሚታዩ ለውጦች መጥተዋል። ለዚህ አንድ ምሳሌ ማንሳት የምንፈልገው ብዙ ጊዜ ተፈጥሮ ሀብቱ የሁላትን መሰረት የመሆኑን የመገንዘቡ ጉዳይ ውስንነት ይታይበት ነበረ። ተፈጥሮ ሀብቱ ስትፈልግ የምታገኘው አንድ ጥበቃ ቦታዎች ላይ ነው ወይ ብሔራዊ ፓርኮች አካባቢ ነው። ብሔራዊ ፓርኮችን ስታነሳ በውስጡ በርካታ ብዙ ህይወትን ይዘው ይገኛሉ። በርካታ የዱር እንስሳትን ይዘው ይገኛሉ። በርካታ የእጽዋትን ይዘው ይገኛሉ። በተጨማሪም ትልቅ የውሃ ምንጭም ወይም ደግሞ እንደ ውሃ ማማ ሆኖም የሚጠቀሱ ጥበቃ ቦታዎች አሉ እና በተጎዱና በተራቆቱ ቁጥር የመጀመሪያው ተጠቂ ወይም ተጎጂ በዛ አካባቢ የሚኖረው ማህበረሰብ ነው እና በተጠበቁና በለሙ ቁጥር ደግሞ የሚጠቀመው በዋናነትም እዛ አካባቢ ያለው ማህበረሰብ ነው። ይህን ጥቅምና ጉዳቱ ለይቶ የማወቅ የመረዳቱ ሂደት በለውጥ ደረጃ ስታዩ የተሻለ እንቅስቃሴ አለ። አንድ የህዝብ ግንኙነት ባለሙያ የግልህን ጥረት እያደረግ በኤክስፒሪንስ እየተማርክ ነገሮችን እውቀትን እያዳበርክ እያሰፋህ ምጥተህ የዋይልድ ላይፍ ኮሚኒኬሽን ይህን መምሰል አለበት። በተለይም በኢትዮጵያ ደረጃ እንደዚህ ቢሆን የተሻለ መረጃ አድሬስ ማድረግ እንችላለን። ህብረተሰቡ ማሳወቅ እንችላለን። ኢንተርናሽናል ኮሚኒቲውን ግንዛቤ እንዲኖሮ ማድረግ እንችላለን የሚል አካሄድ ነው እየተከተልን ያለነው። ያ ማለት የኛ ጥረት ነው እንደ ኤክስፒሪየንስ ሌላ የሌላ ሀገር የምናምን ኦንላይን ካልሆነ በአካልም ሄደን ሄደ አግኝተን የምናውቅበት መንገድ የለም። እሱ አንዱ ሆኖ ሌሎች ቴክኖሎጂዎችን ከመጠቀም አንጻር ማቴሪያል ከመጠቀም አንጻር እርግጥ በጥረትም ቢሆን አንጻራዊ ጥሩ ነው ተቋሙ አንጻራዊ ከሌላ ተቋሙ ምናምንም ስናየው ማለት ነው። ግን እስቲ ሊሚቴሽን እንዳለ ይታወቃል። ምንም ጥያቄ የለውም። ጥሩ ጥሩ ማቴሪያሎች ሲኖር ይገባል። በተለይ ዋይልድ ላይፍን የምትቀርጽበት ካሜራ እዚህ ስብሰባ ላይ ናንተ አይነት ካሜራ መሆን የለበትም፣ አይሆንም። የተሻለ ካሜራ፣ ሌሎች ቴክኖሎጂዎችን በመጠቀም ደረጃ አንደኛ ብቃት ያለው ባለሙያ ማፍራት ይጠበቅባሃል። ማቴሪያሎችን ከማምጣት ባሻገር እንደዚህ እንደዚህ አይነት ነገር ላይ እንሰራት አለበት። ሊሚቴሽን አለ፣ ወደፊት ይሰራል የሚል ተስፋ አለኝ። ምክንያቱም እኛ ዘርፍ ላይ የሚሰሩ ከኛ ውጭ ያሉ ሰዎች በዛ ደረጃ እየተራቀቁ እያደጉ እየመጡ ነው። አገር ውስጥ እንኳን ለውጡ አለ። ይህ ለውጥ ግን ለመለካት በጥናት የተደገፈ መሆን አለበት እና ዳሳዊ ጥናቶች እየተሰሩ ነው። ያኔ በተሰሩ የሚዲያ ስራዎች ምን ያህል ለውጥ አምተናል ብለን በቁጥር በሀዝ ለይተን ማስቀመጥ ይቻላል። ግን በዚህ በተሻለ መንገድ ደግሞ ለመስራትም ግን ትልቅ አቅምን ፈጥሮልናል። ሚዲያ ሚናውን አይተናል። በዘርፍ የሚሰሩ ውስን ቢሆኑም ባለሙያዎቹ ከፍተኛ አስተዋጽኦ አድርገዋል። በእንስሳት ጥበቃ፣ በቱሪዝም ላይ፣ በባህል ላይ የሚሰሩ ሚዲያዎቹ አስተዋጽቸው ቀላል ነገር አይደለም። እሱም እንደምሳሌ ምሳሌ እንዲሆን አሁን አብጃታ ስንቅሌ እንደ አዋሽ የሀገር ውስጥ ቱሪስት መዳረሻው ይሆናል። እንደ ነጭ ሳር ከአነሳውልች ችግሮች አንፃር ነጭ ሳር ብሔራዊ ፓርክ በርካታ የሀገር ውስጥ ቱሪስቶችን ያስተናገደ ብሔራዊ ፓርክ ነው። ከጸጥታ አንጻር ሰላም በመሆኑ መነቃቃቶችን ፈጥረዋል። ይሄ እንግዲህ የሚዲያው ሚና፣ ይሄ እንግዲህ የተቋሙ አስተዋጽኦ ነው ብዬ ነው የማስበው እኔ በኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ስር የሚገኘው የኮሚዩኒኬሽን ጉዳዮች ዳይሬክቶሬት በተሻለና በዘመነ አደረጃጀት ራሱን አብቅቶ ዛሬ እያሳየ ያለውን ለውጥ የዱር እንስሳትን ተፈጥሮና ብዝሃ ህይወቱ ለሀገራዊ ፋይዳ ይውሉ ዘንድ የቤት ስራዬን ጀመርኩ እንጂ አልጨረስኩም። የሚመለከታቸው ሁሉ እገዛ ያሻል። በጋራ የምንስራ መልእክቱ ነው። እኔ እንኳን በቆየሁበት ባለፉት አምስት አመታት እና ከዛም ቀደም ባለ ጊዜ ለውጦች አሉ። ምሳሌ ሳምንታዊ ፕሮግራም በቴሌቪዥን መቀረብ የጀመረው ባለፉት ሶስት አመት ጊዜ ውስጥ ነው። የሬዲዮም ፕሮግራም እንደዛው በተለያዩ ቋንቋዎች ወደ አምስት ስድስት ቋንቋዎች ሰው ህብረተሰቡም ህብረተሰቡ እርግጥ ግንዛቤ አለው። ግን ደግሞ ሌላው አዳዲስ የሚመጣው ጀነሬሽን ዝሆን መኖሩን ቀጭኔ መኖሩን እዚህ ሀገር ይሄን ይሄንን አያውቅም። ያንን ደግሞ እንዲታወቅ ጥረት ይደረጋል። እነሱ ሲታወቁ መኖራቸው ሪል ሲሆን፣ ህብረተሰቡ ግንዛቤ ሲኖረው ነው ዴን ወደ ጥበቃ ወደ ልማት ወደ ቱሪዝም ምናምን የሚሉት ሂደቶች የምትቀጥለው ሶ መተዋወቁ ማለት ትልቅ አስተዋጽኦ። በተለያዩ ዘርፎች ደግሞ ይሄንን ዘርፍ ለማሳደግ ይሄ ምንድን ነው የሚባል አፕሮች አለ፣ በየነ ዲስፕሊና የሚባል አፕሮች አለ። ሁሉም አፕሮች ወደዚህ መምጣት አለበት። እኛ ብቻ የዱር እንስሳት ተብሎ ለብቻው የሆነ የተለየ አይነት ተቋም አይደለም። ዩኒቨርሲቲዎች መስራት አለባቸው። ከተሞች ከዱር እንስሳት ጥበቃ ቦታ ጋራ ተያያዥ መሆን ያለባቸው። ያ ሲባል ዙ መገንባት አይደለም። በተለይ ደግሞ ከህዝብ ግንኙነትና ከኮሚኒኬሽን አንፃር ይሄ ገንዘብ የሚያስገኝና ትልቅ ቤኔፊት ያለው ጉዳይ ስለሆነ የሚዲያ ተቋማቶች እዚህ ላይ ቢሰሩ፣ አንደኛ ነሱ ቤኔፊት ይሆናሉ፣ ሁለተኛ ሀገራቸውን አውጥተው ያስተዋውቃሉ። እንደ ገቢ ማስገኛ እኛ ከፍለን ላይሆን ይችላል ከዚህ በኋላ ሚዲያ ላይ የምንቀብረው ሚዲያዎች ወደኛ ሲመጡ እየከፈሉ ሊመጡ ይችላሉ። ግን ያ ከመሆኑ በፊትምቢት ዊን ሁለታችንም ዊን ዊን የሆነ አይነት የማስታዋወቅ ስራ መስራት እንችላል። የተቋማችንን የኮሚኒኬሽን ዳይሬክቶሬት በተለያዩ ዘመናዊ ቴክኖሎጂዎች የማደራጀት እራሱን ችሎ ቆሞ ዶክመንተሪዎችን መስራት የሚያስችሉ ማቴሪያሎችን የማሟላት፣ የተለያዩ መልእክቶችን ህብረተሰቡ ጋር ተደራሽ ሊያደርጉ የሚችሉ አማራጮችን አቅም አቅም መፍጠር የሚያስፈልግ እንደሆነ ይሰማኛል። ምክንያቱም እንደው አለመታደል ሆነ እንጂ እኮ ሌሎች ሀገራት ላይ ዱር እንስሳት ቋሚ የሆኑ የራሳቸው ቲቪ ፕሮግራሞች፣ የሬዲዮ ፕሮግራሞች፣ የራሳቸው ማህበረሰብ ሬዲዮዎች አላቸው። እንግዲህ በእኛ ሀገር ምናልባት አሁን ያሉ መነቃቃቶች ወደዛ የሚያደርሱን ይመስለኛልና ይህንን ዘርፍ ይህንን ያለንን ሀብት የማስተዋወቅ ያለን ነብት ለህብረተሰቡም፣ ለዓለም ማህበረሰብ ተደራሽ የማድረጉ ትልቁ ሚና የሚያርፈው እዚህ ክፍል ላይ እንደመሆኑ መጠን በቴክኒክ ጠንካራ ሆኖ መውጣት አለባቸው። የተለያዩ ስልጠና ማግኘት መቻል አለባቸው። በተለያዩ ቴክኖሎጂዎች ከፍ ወዳለ ደረጃ መድረስ መቻል አለባቸው። እና እንግዲህ የኢትዮጵያ ዱር እንስሳት ዘርፍን የሚመጥን የኮሚኒኬሽን አደረጃጀት ሊኖረን ይገባል የሚል የግል አስተያየት አለኝ ማለት ነው። እንግዲህ በአጠቃላይ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ኮሚኒኬሽን ጉዳዮች ዳይሬክቶሬት መረጃን ለህዝብ በማድረስ እና የማህበረሰቡ ግንዛቤ ማሳደግ የብሔራዊ ፓርኮቻችን ሉና እንዲጠበቅ ለሚያደርገው አስተዋጽኦ፣ ለሚያከናውናቸው ተግባራት በዙሪያው ያሉ ባለድርሻና አጋር አካላት ሚና ቀላል የሚባል አይደለም። ለምሳሌ ይህንን ቤተመጻሕፍት ውስጥ ሆነን እንኳ ያለውን ዶክመንት በማደራጀት ለዶክመንቱ ማስቀመጫ የሚሆኑ ግባቶችን በማሟላት እንዲሁም በፋይናንስ እና በግብአት ድጋፍ በማድረግ የአጋር አካላት ሚና ቀላል አይደለም። ለዚህም በዋናነት መጥቀስ የፈለግኩት የኢትዮጵያ ዱር እንስሳ ጥበቃ ባለስልጣን ከፋና ብሮድካስት ኮርፖሬት የሁለት ዓመት የቴሌቪዥን ሳምንታዊ ፕሮግራም የአየር ግዥ ውል ሲፈጽም በዩኤንዲፒ ጄፍ ሲክስ ፕሮጀክት ነው የፋይናንስ ድጋፍ በማድረግ በርካታ ስራዎችን ስንሰራ የቆየ ነው። እንግዲህ በዚህም በሰፊ ወደ ህዝብ ይደርሰናል ብለን እናምናለን። በዚህ አጋጣሚ የዘርፉ ባለሙያዎች ብቻ ሳይሆኑ በዘርፉ ላይ የሚሰሩ ሚዲያዎች ብቻ ሳይሆኑ ሁሉም በያገባኛል ስሜት ባገኙት አጋጣሚ ሁሉ የዱር እንስሳት እና የጥበቃ ቦታዎችን በተመለከቱ የማስታወቅ የሚሆን የግንዛቤ ማስጨበጫ ስራዎችን የሚሆን ሊሰሩ ሊያግዙ ይገባል እላለሁኝ። የብሔራዊ ፓርኮቻችን ስነ ውበቱ፣ በውስጡ ያሉት የዱር እንስሳት ሀብቶች፣ የእጽዋት ስርአተ ምህዳር በአጠቃላይ። I'm very impressed by what I've seen here. This is one of the hotspots of biodiversity. የተፈጥሮ ሀብታችንን መጠበቅ ለሕይወታችንም ለአካባቢያችንም ለሁሉ ነገራችን በጣም አስፈላጊ ነው። የዱር እንስሳትን መጠበቅ የህሉናችን መሰረት ነው። ስለዚህ ፓርኮቻችን ይህንን ለሁሉናችን መሰረት የሆኑትን ነገሮች እየጠበቀ ይገኛል። ሁላችንም ኢትዮጵያውያን በየአካባቢያችን የተፈጥሮ ሀብትን መንከባከብ፣ መጠበቅ ጠብቆ ደግሞ በአግባቡ ጥቅም ላይ ማዋል አስፈላጊነትን ተገንዝበን የተፈጥሮ ሀብታችንን እንጠብቅ። ዚስ ሪችነስ አንድ ቢውቲ በጋራ ሁላችን ተቀናጅተን ተባብረን በአካባቢ ያሉትን ደኖችና ፓርኮች እንዲጠብቅና እንዲከባከብ ፓርኮቻችን ተስፋ ይኖራቸዋል። አያመልጡንም ከዚህ በኋላ የሚል እምነት አለን። So let's preserve it together because it's not only important for Ethiopia, it's important for Africa and the world. ስለዚህም ሁላችንም ኢትዮጵያውያን በያለንበት በአካባቢያችን ያሉትን የዱር እንስሳትን በመንከባከብና በመጠበቅ እንትጋ።